አሁን ማን ወጣበት አዘት ብንሆንና እዚህ መስጊድስ ብንቀመጥ ሹራ ብናደርግ እንደነዚህ ሶስቱ ሰዎች እስኪ መልካም ስራችንን እናስታውስ ብንል እንደው ምንም እናስታውሰዋለን። በቃ ይሄ የቤት ስራ ለሁላችንም እንስ፣ የቤት ስራ እክላስ ያለው የሆነ መልካም ስራ ነጃ ያወጣል እኮ فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم መርከብ ላይ ሆነው መርከቡ ማዕበል ሲመጣበት ያ አላህ፣ በቃ እንደዛ ዱዓ እኮ ማንም አያደርግም እኮ። ኢኽላስ ያለው ዱዓ ከልብና አፉ ሳይሆን የሚያወራው ልቡ ነው የሚያወራው። አሁን የባለፈው እንትን ጉዞ ላይ አውሮፕላን እንትን ስንል ተንገጫ አገጫ አውሮፕላን አርፋለሁ ሲል ሊያርፍ ሲል ማለት ነው ወላሂ ነው የሰውን እንትን ሳይው ሱሃይ ነፍስያ አልኩኝ፣ እና እኔ ራሴን እኮ ደንግጫለሁ። እየሳኩ አይደለም፣ ግማሹ እየዬ ለቅሶ፣ ግማሹ ሻሃዳ ይይዛል። ግማ ሱብሃንአላህ፣ በቃ ነፍስያ ነው ይያሉ። ወደ ላይ ሲወጣ ልብ ስልብ ያደርጋል፣ መብረር ሲጀምር ማለት ነው። ዱዓ የሌለ ያለው ዱዓ በቃ ማንም ሰው እዛ ቦታ ላይ ፋሲቅ የለም፣ ሙጅሪም የለም፣ ሁሉም ሙእሚን ታይዛለች። ይቺ ነፍስያ ትባል ነገር ነው የዛም የምንለምነውን አላህ ሁልጊዜ መለመን ካልቻልን፣ ፈረጃ አይገኝም። ሁሌ አላህን በዚህ መልኩ ነው መለመን።